ሰውነቴን ቀባችው፣ ነው ለምቀበርበት ቀን አደረገችው፣ ነው ምልክት ነው። ይሄ ሽቶ ግን ሀሳቡ ምንድን ነው? ሀሳቡ መሞትህን መቀበርህን እኔም ተቀብያለሁ። ምዕራፍ 11 የሚያጠናቅቀው ጌታችን ኢየሱስ ክርስቶስን ለመግደል የሃይማኖት መሪዎች እና የህዝብ አለቆች እየመከሩ ያሉበትን ሁኔታ በማሳየት ነው። በጣም የሚገርም ነገር ነው። በዓል ነው እና አንድ ሳምንት አካባቢ ይቀረዋል እና በዚያ የፋሲካ በዓል ቀደም ብሎ ብዙ ሰዎች ለበዓሉ ራስን የማዘጋጀት ስራ ስለሚሰሩ የአይሁድ ፋሲካ ቀርቦ ነበር። ብዙ ሰዎች ራሳቸውን ያነጹ ዘንድ ከፋሲካ በፊት ከአገሩ ወደ ኢየሩሳሌም ወጡ ይላል። ራስን ማንጻት ለበዓሉ ማለት ነው። ያነጹ ግን ኢየሱስንም ይፈልጉት ነበር። በመቅደስም ቆመው፣ እዚያው መቅደስ ውስጥ ማለት ነው፣ እርስ በርሳቸው ምን ይመስላችኋል? በበዓሉ አይመጣም ይሆንን ተባባሉ ይላል። ሃይማኖት እንዲህ ነው አፍአዊ ስርዓቶችን ይፈጽማል የመንጻት ስርዓቶችን ይፈጽማል የሚደረጉትን ያደርጋል የተባለውን ይላል ያደርጋል በዛው ልክ ደግሞ በተግባር ራሱን ያሳድፋል እና ይህ ሁሉ ፍለጋ ባለበት ከእሱ ጋር የሚተባበር ሰው ሁሉ ጥያቄ ውስጥ በሚወድቅበት በዚህ ወቅት ለጌታ ለኢየሱስ ክርስቶስ ስፍራ ባልነበረበት በዚህ ወቅት ከቢታንያ እንኳን ፈቀቅ ብሎ ባለበት ራቅ ብሎ ባለበት በዚህ ወቅት ለኢየሱስ ስፍራ ያለው ማን ነው? ጥያቄው ይሄ ነው። የአይሁድ አጠቃላይ ማህበረሰብ ከመሪዎች ጀምሮ እስከታች ድረስ ሁሉ ነገር በቃ ወድቋል ሁሉ ነገር ተበላሽተዋል። በኢየሩሳሌም ከተማ እና በአካባቢዋ በመላው እስራኤል አጠቃላይ የሞራል ውድቀትና ብልሽት ያለበት ዘመን ነው። እንዲህ ባለ አጠቃላይ የእስራኤል ሕዝብ ውድቀት በተከሰተበት በዚያ ወቅት በዚያው በቢታንያ መንደር ውስጥ ለኢየሱስ ስፍራ ተገኘ። ከፋሲካ በፊት በስድስተኛው ቀን ይላል፣ ምዕራፍ 12 ከቁጥር 1 ከሙታን ያስነሳ አላዛር ወደነበረበት ወደ ቢታንያ መጣ። ማንም አልጠቆመም፣ መያዝ አልተቻለም፣ የታዘዙት ሰዎች ፈልገው አላገኙም። እነዛ የታዘዙ ሰዎች ስለፈለጉ ፈልገው ስላገኙት አይደለም። ሂደቱን የሚመራው ራሱ እስከሆነ ድረስ ጊዜው ሲደርስ ከዚያ ለጊዜው ከተቀመጠበት ከኤፍሬም ከተማ ራሱ መጣ። የት? የእርሱ የእግዚአብሔር ልጅነት ወደ ተመሰከረበት በተግባር ወደ ተገለጠበት ከሙታን ያስነሳው አልአዛር ወደ ነበረበት፣ የተነሳ ሰው ወዳለበት፣ ከሞት የተነሳ ሰው ወዳለበት የትንሣኤ ምስክር ወደሚገኝበት ወደ ቢታንያ መጣ። በዚያ ለኢየሱስ የሚሆን ስፍራ አለ። ኢየሱስ እንደ እግዚአብሔር ልጅ የከበረበት ስፍራ ነው። እሱ የእግዚአብሔር ልጅ መሆኑ ከተረጋገጠ በኋላ እግዚአብሔር በዚህ ደግሞ የከበረበት ነው እና በዚያም እራት አደረጉለት ይላል እነማን ማን ናቸው ብዙ ጊዜ ወዲያውኑ ልናስብ የምንችለው ያው የተለመደው ቤት የእነ አላዛር የነ ማርታ የነ ማርያም ቤት ነው አይደል እዛ ይሆናል ብለን ነው የምናስበው። ግን የማርቆስ ወንጌል የሚነግረን ሌላ ነው ማርቆስ 14 ቁጥር 3 ላይ እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቱ የሞላበት የአልባስጥሮስ ብልቃጥ ይዛ መጣች፣ ብልቃጡን ሰብራ በራሱ ላይ አፈሰሰችው የሚል ቃል እናነባል። ስለዚህ በቢታንያ አሁን ያለው ማዕዱ የተዘረጋው በለምጻሙ በስምዖን ቤት ነው። ስለዚህ በቢታንያ ብዙ ቅሬታዎች አሉ ማለት ነው። በለምጻሙ በስምዖን ቤት ከፈሪሳውያን አንዱ ምሳ እንዲበላ ጋበዘው የሚል እናነባለን በሉቃስ ወንጌል ላይ። እንደዚህ አይነት ሰዎች ሲጠሩትም ሄዷል፣ አክብሯል። አሁን ደግሞ ለምጻሙም ሲጠራው ሄደ። ሁሉን እኩል ያያል ጌታ ኢየሱስ ክርስቶስ። በዚያ እራት አደረጉለት ሲል ግን አገላለጹ ይህ እራት የግለሰቡ የዛ የለምጻሙ ስምዖን ብቻ ሳይሆን በቃ አጠቃላይ ቢታንያን የሚወክል ነው። በዚያ ያሉ የእርሱ የፍቅሩ ማረፊያዎች እነርሱም ደግሞ ልባቸውን በእርሱ ላይ ያሳረፉበት እነዚያ ደቀ መዛሙርት በዚያ እራት አደረጉለት። በአገልግሎቱ ጅማሬ ላይ እንደዚህ አይነት ግብዣ በማድረግ የተቀበለው ማቴዎስ እንደሆነ እናውቃለን። ማቴዎስ በዛ ላይ የጠራቸው ሰዎች እነማን ናቸው? ያው ጓደኞቹ ነው። ስለዚህ ቀራጮችና አጢአተኞች ነበሩ ቤቱን የሞሉት። አሁን ደግሞ በአገልግሎቱ ፍጻሜ ላይ የቢታንያውን እራት እናገኛለን። በዚህ ስፍራ ግን ቅዱሳንን እናገኛለን። ደቀ መዛሙርቱን እናገኛለን። ሦስት ዓመት ሙሉ ጌታ ኢየሱስ ክርስቶስ የተናገረውን ያስተማረውን ያደረገውን ያዩ የሰሙ ያመኑ ከእርሱ ጋር ሕብረት ያላቸው ሰዎች በዚያ እራት አደረጉለት። ከእርሱም ጋር በዚያ እራት ላይ ተቀምጠው እናገኛለን። በጣም የሚገርም ነገር ነው። እንኳን እራት ሊጋብዘው ሰው እ ሊያዝ የሚፈለግ ሰው እንደ ወንጀለኛ የተወሰደ ነው በቤቱ እሱ መቀበል በራሱ ያስጠይቃል የሚባልበት ጊዜ ነው። ዛሬ በዙሪያችን ለክርስቶስ ኢየሱስ ስምና ክብር ለወንጌል እውነት ብዙ ስፍራ የለም። ጊዜው የውድቀት ዘመን ነው። ልክ በዚህ ወቅት የነበረችው እስራኤል ከመቅደሱ ጀምሮ እስከ ሕዝቡ ድረስ በታላቅ የሞራል ውድቀት እና የክፋት የአመፃ ግነት ውስጥ እንደነበረችው ዛሬ በውጭ ባለው ዓለምም ይሁን በክርስትና ውስጥ ባለው ዓለም አመፃ ጫፍ ደርሰዋል። አጠቃላይ ውድቀት የበዛበት በስመ ክርስትና ሰዎች ራስን ወደ ማክበር ጥቅምን ወደ ማጋበስ እየተሄደ ባለበት በዚህ ዘመን ለኢየሱስ የሚሆን ልብ፣ ለኢየሱስ የሚሆን መድረክ፣ ለኢየሱስ የሚሆን ገበታ የት ነው ያለው? ይህን እየፈለገ ጌታ ኢየሱስ ክርስቶስ እነሆ በደጅ ቆሜ አንኳኳለሁ ይላል። ማንም ድምፅም ቢሰማ ቢከፍትልኝም ወደ እርሱ ገባለሁ፣ ከእርሱ ጋር እራት ይበላለሁ ይላል። ለኢየሱስ የሚሆን እራት ያዘጋጀች ነፍስ ዛሬ ትፈለጋለች። የቢታንያ ቅዱሳን አሁን በክርስትናው ዓለም ያስፈልጋሉ፣ ራሳቸውን ለጌታ የለዩ በመከራ ሰዓት ለእርሱ የታመኑ ሌላው እሱን ለመግደል በጠረጴዛ ዙሪያ ሲሰበሰብ፣ እነዚህ ለእርሱ ራት ለማቅረብ ገበታ ላይ ተቀምጠዋል። ዛሬ ያሉት ጠረጴዛዎች፣ ዛሬ ያሉት ገበታዎች፣ ዛሬ ያሉት ስብሰባዎች ምንድን ነው ያለው ገበታቸው ላይ? በየልባችን በየጉባኤያችን በየቤተሰባችን ለኢየሱስ የሚሆን ምን ነገር አለ? በእርግጥ ይህ ሊሆን የሚችለው የትንሣኤው ሕይወት በእኛ ሲኖር ነው። ጌታ ኢየሱስ ክርስቶስ በእግዚአብሔር ልጅነት ክብሩ ነፍሳችንን መንፈሳችንን መግዛት ሲችል ነው። አሁን ቢታንያ በአላዛር በተነሳው አላዛር የምትገለጥ ናት። በትንሣኤ ሕይወት የምትገለጥ ናት። ከሞት ወደ ሕይወት የተሻገሩ በትንሣኤ ሕይወት የሚኖሩ ወደ ጌታ ወደ ኢየሱስ ክርስቶስ ስም የተሰባሰቡ ተነስቶ አድርገው በእግዚአብሔር ቀኝ የተቀመጠውን አምነው ምንም ባያዩት እየወደዱት በእርሱ ማዕከልነት በሚገናኙት መካከል በጉባኤያቸውም በየቤታቸውም በየልባቸውም ለኢየሱስ የሚሆን ገበታ አለ። ለኢየሱስ የሚሆን ስፍራ አለ። ለኢየሱስ የሚቀርብ እራት አለ። ይሄ ከፍቅራችን የምናወጣው እርሱን የምናወድስበት እርሱን የምናደናንቅባቸው የተለያዩ ውዳሴዎች እነዚህ ናቸው። ለእሱ የሚሆኑ እራቶች እርሱን ከማመናችን ጀምሮ ለእርሱ የምንሰጠው የከንፈር ፍሬ እርሱን በተመለከተ የምናቀርበው አንዳች መልካም ነገር ሁሉም። ኢየሱስ መመገብ የሚፈልገው እሱ ነው። ሌላው ሊያጠፋው ላሰበው እራት መጋበዝ፣ ይሄ እኮ ነው ሀሳብ። አልፈልግህም ባለች ዓለም ውስጥ ለእሱ እውቅና መስጠት፣ የዚህ እራት ዋነኛ ሀሳብ ይሄ ነው እና በዚህ ላይ የተለያዩ ቅዱሳን ተገለጡ። በተለያየ ባህሪያቸው ተገለጡ። በየከለራቸው በየጠባያቸው ተገለጡ። ማርታ አልአዛርና ማርያም በቅደም ተከተል ቀርበውልናል። እነርሱም በቅዱሳን መካከል አሁን ከጌታ ጋር አብረው በዚያ እራት በዚያ ሕብረት በሚሳተፉ የሚሳተፉ የተለያዩ ቅዱሳንን መወከል የሚችል ጠባይ አሳይተዋል። ማርታ ታገለግል ነበር ይላል። እግዚአብሔር ይመስገን ያው እቤቷ በአንድ ወቅት ላይ እኮ ያው ገብቶ ነበር ሉቃስ አስር እንደሚነግረን ከቁጥር 38 ላይ እዛም አገልግሎት በስተባት ነበር። ልዩነቱ ግን ከኢየሱስ ይልቅ ልቧን የያዘው አገልግሎቷ ነው ያኔ። ስለዚህ በዛ ሰዓት ላይ ተገስጻለች። ማርታ ማርታ፣ ስለምን ትጨነቂያለሽ? ስለምን ስትታወቂያለሽ? በብዙ ነገር ነው የምትጨነቂው የሚያስፈልገው ግን ጥቂት ነው አገልግሎቱ መልካም ነው ግን የፈጸመችበት መንገድ ግን በመባከን የተሞላ ነው ውስጧን የያዘው የምትሰራው ስራ ነው በአሁኑ ግን እንደዛ አይደለም ተቀይራለች ማርታ ማርታ በለምጻሙ በስምዖን ቤት በሚደረገው አገልግሎት ውስጥ መላ ትኩረቷ በኢየሱስ ላይ ነው። ልቧ የተዋጠው በእርሱ ላይ ነው። በተረጋጋ በሰከነ ሁኔታ አገልግሎቷን ቀጥላለች። እዚህ ላይ አንድም ተግሳጻናይ እርሷ ለክርስቶስ በምትሰጠው እውቅና፣ በዚያ አገልግሎቷ፣ ኢየሱስም አገልግሎቷን አሁን እውቅና ሲሰጠው ነው የምናገኝ። እግዚአብሔር የተመሰገነ መለወጥ አለብን። ብዙዎቻችን ጌታን ደስ የሚያሰኝ አገልግሎት እናገለግላለን፣ ግን ከሱ ማንነትና ለሱ ለራሱ ከምንሰራው ስራ ከምናገለግለው አገልግሎት ልባችንን በአብዛኛው የያዘው የትኛው ነው? ይሄ መጠየቅ አለበት። ይሄ መፈተሽ አለበት። ለራሱም እንኳን ክብር ቢሆን የምንሰጠው አገልግሎት ከሱ ከማንነቱ ይልቅ ልባችንን ከያዘው ይገሰጻል ይገሰጻል። ጌታ ገሥጾታል እንደዛ አይነቱ ነገር። ግን በጣም በክርስቶስ ኢየሱስ ማንነት ልባችን ተይዞ ከዛ በኋላ ምን ሰጠው አገልግሎት። ግን ልክ እዚህ ጋር በትንሳኤ ክብር በተሞላው ገበታ ላይ የማርታ አገልግሎት እውቅና እንዳገኘው የእኛም ያገኛ ስሙ ብሩክ ይሆን እሱ እውቅና የሚሰጠው ስራ እንሥራ ነው። ሁለተኛው አላዛር ራሱ ነው። ያ አላዛር ምንም ሲያደርግ አናየውም። እዚህ ጋር አላዛር ግን ይላል ከእርሱ ጋር ከተቀመጡት አንዱ ነበረ ይለል ከጥቂት ቀናት በፊት መቃብር ውስጥ የነበረ ሰው ነው። አሁን በሌላ ሕይወት በትንሳኤ ሕይወት እየኖረ ያለ ሰው ነው። ይሄ ሰው ጨርሷል እና ከኢየሱስ ጋር ትንሣኤና ሕይወት ከሆነው ኢየሱስ ጋር ከተቀመጡት አንዱ የክብር እንግዳ ነበረ ማለት ነው። ዋው እግዚአብሔር ይመስገን። ይሄ በጣም በቃ ያረፈ ሰው፣ የኤፌሶን ምዕራፍ ሁለቱ ሰው በሰማያዊ ስፍራ ከክርስቶስ ጋር የተቀመጠ ሰው ነው። መጀመሪያ ሕይወት ሰጠን ይላል። አረ ከክርስቶስ ጋር ሕይወት ሰጠን። በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። ሕይወትን ተቀብሎ ከእርሱ ጋር አስነሳን። ተነስቷል። ከዛስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በቃ አሁን ተቀምጧል። ልክ እንደዚህ ሙቭ ያደረገ ሰው የሄደ ሰው ይሄን ክርስቲያን ይወክላል። አሁን እዚህ ጋር ያለው አልዓዛ እንደ ማቴዎስ ቤት ውስጥ ኃጢአተኞች የተጋበዙበት አይደለም። እነሱ ገና ገና ከቀራኔው በፊት ናቸው። ከሞቱ ጋር ገና አልተባበሩ። እንደዛ አይደለም። ገበታው አሁን በአልዓዛር ማንነት የተወከሉ ሰዎች ከክርስቶስ ሞት ጋር የተባበሩ ከዛም ከትንሣኤው ጋር የተባበሩ ከዛም በሰማያዊ ስፍራ ጋር ከእርሱ ጋር የተቀመጡ እነሱ በቃ ሌላ ምን ቀራቸው? የምድሩም አለቀ እኮ ሁሉ ነገር ጨርሰዋል። ምንድን ነው ያረፈ? ክርስትና መዳኑን ያረጋገጠ ሕዝብ በቃ በክብር የተቀመጠ በእምነት ወደ ተስፋይቱ ምድር የገባ ሆነን ነው ሁልጊዜም በአምልኮ ጊዜ ከጌታ ጋር መሆን ያለብን። ይሄንን የሚያሳይ ህብረታችንን ከኢየሱስ ጋር ያለንን ህብረትና በትንሣኤ ያገኘነውን ስፍራ የሚያመለክት ነው። ኦኬ፣ ይሄ ከሆነ በኋላ ደግሞ የማርያም አገልግሎት ሲመጣ እናያለን። ማርያም ምን አደረገች? ማርያምም ዋጋው እጅግ የከበረ የጥሩ ናርዶስ ሽቱ ንጥር ወስዳ የኢየሱስን እግር ቀባች፣ በጠጉሯም አበሰችው ይልና ቤቱም ከናርዶስ ሽቱ ሞላ ይላል። ዋናው የዚህ ምሽት የዚህ የእራት ወቅት ገበታ ዋና ኤቨንት ዋናው ድርጊት ዋናው ክስተት ዋናው ጉዳይ ልበለው ይሄ ናርዶስ ሽቱ ነው። በጣም አስገራሚ ይሄ ናርዶስ ሽቱ፣ ወረድ ብሎ ጌታ እንደተናገረው ቁጥር ሰባት ላይ ለምቀበርበት ቀን እንድትጠብቀው ተዋት ይላል። የሆነ ጊዜ ለሆነ የከበረ ነገር እጠቀምበታለሁ ብላ ለይታ ያስቀመጠችው እና አሁን መጣ ጊዜው። የሚገርም ነገር ነው በጣም እዚህ ላይ ተገልጿል። ማርያም ዋጋው እጅግ የከበረ ዋጋው የከበረ ብቻ አይደለም ዋጋው አለና እጅግ የከበረ ነው የሚለው፣ እጅግ የሚለው ቃል እንግዲህ ከፍተኛ ለማለት ነው። ከዛ ኳሊቲውን ደግሞ ሲጠራው ከዋጋው ውጪ የጥሩ ናርዶስ ሽቱ ይልና ንጥር ወስዳ ይለ፣ ቃላቶቹ ሁሉም የሽቶውን ከፍተኛ ኳሊቲ የሚያሳዩ ናቸው። ጥሩ ማለት ፒውር ንጹህ፣ ሌላ ምንም ያልተቀላቀለበት ማለት ነው። ናርዶስ የሚባለው የሽቶ አይነት ደግሞ ከሽቶዎች ሁሉ ትልቁ፣ ከፍተኛ ዋጋ ያለው ከፍተኛ ጥራት ያለው ሽቱ ስም ነው። ንጥር ሲል ደግሞ ምንም አይነት ዝቃጭ የሌለው የነጠረ፣ በጣም የመጨረሻ ጥርት ያለ ማለት አስቡት። እውነትም ዋጋው እጅግ የከበረ ቢሆን ይጠበቃል አይደል? አዎ። እንደዚህ እንደዚህ አይነቱ ምን ይደረግ። በልቧ ውስጥ ሽቶ አይደለም የሞላው በልቧ ውስጥ ክርስቶስ ሞልቷል። ስለዚህ ሽቶ ለሷ ምኖም አደለም። ይሄ ሁሉ ዋጋ፣ ይሄ ሁሉ ጥራት፣ ይሄ ሁሉ ምን ለሷ ትርጉም የለውም። ልቧን የሞላው ሽቶ አይደለም፣ ልቧን የሞላው ኢየሱስ ነው። ያለን ነገር ልባችንን ከያዘው አይናችንም የሚያርፍበት በጣም አለን የምንለው ጥራት ያለው ነገር ውስጣችንን ከሞላው ለኢየሱስ የሚሆን ስፍራ እናገኝም። ወገኖች ስለዚህ ይህን ያላትን ነገር ይዛ መጣች፣ ወስዳ ምን አደረገች? የኢየሱስን እግር ቀባች። ወእግሩ ላይ ነው የወደቀችው፣ ከእግሩ ስር አትጠፋ። መጀመሪያ በእግሩ ስር ቁጭ ብላ ቃሉን ትሰማ ነበር ይሄ ከእሱ የተቀበለችው ነው። እሱ ደግሞ ሰርቷል ያቃለና፣ መጨረሻ ደግሞ በእግሩ ስር ወድቃ ታለቅስ ነበር። እንደዚህ ነው፣ ከእግሩ ስር አትጠፋ። የእነዚህ የሁለት ውጤቶች ቃሉን መስማት፣ መጸለይ። እንደዚህ አይነት ሰው ከሆነ አንድ አማኝ፣ ቀጥሎ አምልኮ ያቀርባል። ያ አምልኮ ደግሞ ጥራት ያለው አምልኮ ነው። ዋጋው እጅግ የከበረ ነው። ምንድን ነው እጅግ የከበረ የሚያደርገው? አዎ ጌታ ኢየሱስ ክርስቶስ እኮ በመስቀል ላይ ሞቷል፣ አደለ እንዴ? እና ያ እኛን ለማዳን የፈሰሰው የክርስቶስ ኢየሱስ ደም በምን ይለካል? በብርና በወርቅ አይደለም፣ እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ተብሏል። ስለዚህ አምልኮውን የምናገኘው በሦስቱ የጨለማ ሰዓታት ጌታ ኢየሱስ ክርስቶስ ለእግዚአብሔር ፈቃድ ራሱን ከሰጠበት ስፍራ ነው። እግዚአብሔር ጣፋጭ ሽታ የሚሆን ነገር የሚያገኘው ኢየሱስ በቀራኔው መስቀል ላይ እንደሚቃጠል መስዋዕት፣ እንደ ዕጣን መስዋዕት ሆኖ በቀረበበት ስፍራ ላይ ነው። ያ እግዚአብሔር ዋጋ ቢተምንለት ቃላት ቁጥር ሊቀመጥ አይችልም። ቁጥር ማስቀመጥ የሚወደው ይሁዳ ብቻ ነው፣ ከዋጋው ያነሰ ሦስት መቶ ዲናር እሱ ካልኩሌት ያደርጋል። የሽቶ ባለቤት ቁጥር አላስቀመጠችም። ስንት ይሸጥልኛል አላለችም። ይሄ እጅግ የከበረ ዋጋ አይደለም። ልቧን የሞላው እሷን የሞላው ክርስቶስ ነው። ስለዚህ መታ እግሩ ስር አው ወደቀች። ለምን ትሞታለች። ስለዚህ ይህ ይሞት ዘንድ ያለው እርሱ በእግሩ ስር ልሆን ይገባኛል። ይህም ጣፋጭ ሽታ ይገባዋል። የአምልኮ መንፈስ ነው። ከልቧ ፍቅር ፈሰሰ ው ብልቃጡ ከመሰበሩ በፊት ልቧ ሰሰበር። ዋናው ነጥብ ይሄ ነው። አምልኮውንም ከቀራኔው መስቀል ውስጥ ነው ያወጣችው። እንዴት ሆኖ ሳይሰቀል ትሉኝ ይሆናል ማርያም በቃሉ የተሞላች ቃሉ ስትሰማይ ነበረች ስትጸልይ ነበረች አሁን ግን ለሚቀበርበት ቀን አደረገች መቀበሩን ተቀብል እሱ ልሞት ነው ብሎ የለ በቃ የመጣው ዓላማ ለዚህ ነው ገብቷታል ከእሱ ሀሳብ ጋር ተስማማች ሰውነቴን ቀባችው ነው ለሚቀበርበት ቀን አደረገችው ነው ምልክት ነው ይህ ሽቶ ግን ሀሳቡ ምንድን ነው ሀሳቡ መሞትህን መቀበርህን እኔም ተቀብያለሁ ከአንተ ሀሳብ ጋር ተስማምቻለሁ፣ ነው ከወዲሁ። ለዛ ነው ጌታ ዋጋ የሰጠው ነገሩን። ያኔ መልካምን እድል መርጣለች፣ ከእርሷ የማይወሰድባትም አለ። መልካም እድል የመረጠችዋ እርሷ። አሁን ደግሞ መልካም ስራ ሰርታልኛለች አለ፣ በሌሎች ወንጌላት እናገኛለን። ስለዚህ ወገኖቼ አሁን ከሞቱ ጋር የተባበርን እንደ አልዓዛር ከእርሱ ጋር በሰማያዊ ስፍራ የተቀመጥን ሆነን ከተገኘን ይሄንን ዋጋው እጅግ የከበረ በቁጥር የማይገለጽ እጅግ ከማለት ውጪ ሌላ ቃላት ሊኖረው የማይችል የተከበረ አምልኮ መልካም መዓዛውን ለኢየሱስ ክርስቶስ የማቅረብ እድሉ አለን። በአምልኮ ጊዜ የምናደርገው ይሄ ነው። በየግላችንም ልናደርግ የሚገባው ይሄ ነው። ማርያም ለጌታ ያደረገችው ነገር ያደረገችው ለጌታ ነው። ሽቶውን የቀባችው እግሩ ስር ነው በቃ ይሄንና በጠጉሯም እግሩን አበሰች ይችላል። ጸጉር ለአንዲት ሴት ክብሯ ነው እና ጸጉር እኮ እግሩን ማበሻ ነው ያደረገችው ምን ያህል ራሷ እንደ ጣለች የሚያሳይ ነው። መጎናጸፊዋን ነው ለእግሩ ያደረገችው። ይሄ ሁሉ የምታደርገው ነገር ሁሉ ስንት ሰው እዛ ተቀምጦ እያለ የምታደርገው ግን ለክርስቶስ ነው። ግን ደስ የሚለው ሽቶ ቤቱን ሁሉ ሞላ ይላል። እግዚአብሔር ይመስገን። ለኢየሱስ ያደረገችው ቤቱን አወደው። ዋው! እግዚአብሔር ይመስገን። አንድ ማንነት ላይ ኢየሱስ ላይ አተኩረን ልባችን በሱ ተሞልቶ የምንናገረው ቢሆን የምናደርገው ቢሆን የምናዜመው ቢሆን በሌሎች ላይ ተጽዕኖ ያደርሳል። በዙሪያችን ባሉ ቅዱሳን ሊሆን ይችላል። በማያምኑ ሰዎች ላይ ሊሆን ይችላል። ው ሽታው ቤቱን ሁሉ ሞላው። ይሄው ነው በእኛ ያለ የክርስቶስ ማዕዛ የሕይወት ሽታ ሆኖ ይወጣል ተብሎ ተነግሮናል። በቃ የሕይወት ሽታ የእውቀቱን ሽታ ይዘን በዞርንበት ቦታ ሁሉ እርሱን እርሱን ልንሸት እንችላለን፣ እንደዚች ሴት ክብር ለጌታ ይሁን። ከዛ ይሄ መልካም መዓዛ ባለበት ግን ሌላ ጠረን ይሁዳ ተገኘ። ለድሆች ተሽጦ ለድሆች እሷ አትችልም ነበር። ልቧ በድሆች ቢሞላ ኖሮ ከዚህ በፊት እንደውም መልካም ነገር ያላት ሰነች እውነተኛ ለድሆች የሚያስብ ልብ የሚኖራት እሷ ናት። አስፈላጊ ከሆነ ይህንን ይህን የከበረ ሽቱ ሸጣን ለድሆች መበተን አትችልም ነበርን። ከዚህ በጎ ስራ ግን ራሱ ኢየሱስ ይበልጣል። ድሆች ሁልጊዜ ከእናንተ ጋር ናቸው አለና እኔ ግን አለ እንደሚሄድ ያውቃል። ስለዚህ ለምቀበርበት ቀን አደረገችው። በማርያም ልብ ውስጥ ያለው ከዚህ በኋላ ከእርሷ ከእነርሱ የሚለየው በቃ ሁልጊዜም አብሯቸው የማይኖረው እርሱ ነው፣ እና የማይኖረውን እያሰበች ከዚህ በኋላ የሚለያትን እያሰበች ነው ያደረገች። በክርስቶስ ሳይሞላ ሰው ላገልግል፣ ልሩጥ፣ ለድሆች ላድርግ እንዲህ መልካም ነገሮች ራሳቸው ከጌታ አይቀድሙ። በማንነቱ መሞላት የሚለውን ነገር በጣም እናይበታለን ማለት ነው። እግዚአብሔር የተመሰገነ።